ሰዎች መጽሐፍ ቅዱስን ሲያነቡ ተደራሽነቱ እንዴት ማወቅ ይችላሉ? በመጽሐፍ ቅዱስ ውስጥ የዓለም ህዝቦች የታዩት ለሶስት ተከፍለው ነገሮች የሚከናወኑት በጊዜ ነው። ከጊዜ አንጻር ሰዎች መጽሐፍ ቅዱስን መረዳት ካልቻሉ ትልቅ ችግር አለ። በአንዳንዱ ዘንድ ትንሣኤ አንድ ጊዜ ብቻ የሚከናወን እንደሆነ ይታሰባል። እና ከዚህ አንጻር ሁለቱ ትንሣኤዎች እንዴት እንመለከታቸዋለን? ሁለቱ ትንሣኤዎች በመጀመሪያ የትኞቹ ናቸው የሚለውን መረዳት ያስፈልጋል። የመንፈስ ቅዱስን መውረድ የኢየሱስ ዳግም መምጣት ነው ብለው የሆነ ሰዎች አሉ። አማኞች ለፍርድ በክርስቶስ የፍርድ ወንበር ፊት እንቀርባለን ሲባል ብዙ ሰው አይገባውም። እውነተኛ አማኝ በዚህ ምድር ላይ ካልተመቸ ይወሰዳል። እስከ ማንቀላፋት ድረስ ፍርዶች ሊሆኑ ይችላሉ። ሰላም ውድ ተመልካቾቻችን፣ ይህ በየጊዜ ወደ እናንተ ይዘን የምንቀርበው የእውነት ቃል አገልግሎት የመጽሐፍት ዳሰሳ ፕሮግራማችን ነው። በዛሬው ፕሮግራማችን ይዘንላቸው የቀረብነው መጽሐፍ በእውነት ቃል አገልግሎት ተተርጉሞ የታተመውን የእውነት ቃል በአግባቡ መለየት የሚለውን መጽሐፍ ይሆናል ማለት ነው። ይህ መጽሐፍ መጽሐፍ ቅዱስን በአግባቡ ለመረዳት ደግሞም ይበልጥ መጽሐፍ ቅዱስን ለማንበብ ይረዳል ብለን ስላሰብን ዛሬ ወደ እናንተ ከጎኔ ካሉት ከወንድም በላይና እንዲሁም ደግሞ ከወንድም ግርማ ጋር በመሆን ይህን መጽሐፍ የምንዳስስ ይሆናል። ገጽ አምስት ላይ ወይም ደግሞ የመጀመሪያው ርዕስ አይሁድ፣ አህዛብና የእግዚአብሔር ቤተ ክርስቲያን ይላል። ወንድም ግርማ፣ አይሁድ፣ አህዛብና የእግዚአብሔር ቤተ ክርስቲያን ምንድን ነው ልዩነታቸው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 32 ላይ እኔ ደግሞ ብዙዎቹ ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ካለ በኋላ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተ ክርስቲያን ማሰናከያ አትሆኑ ይላል። ስለዚህ ሐዋርያው ጳውሎስ እነዚህን ሶስት ህዝቦች ያቀርብልን፣ ለአይሁድ፣ ለግሪክ ሰዎች፣ ለእግዚአብሔር ቤተ ክርስቲያን ማሰናከያ አትሆኑ ይላል እና በመጽሐፍ ቅዱስ ውስጥ የዓለም ህዝቦች የታዩት ለሶስት ተከፍለው ነው። አይሁድ፣ የግሪክ ሰዎች አህዛብ ማለት ነው። ከዛ ደግሞ የእግዚአብሔር ቤተ ክርስቲያን መጽሐፍ ቅዱስን ለመረዳት የነዚህን የሶስት ህዝቦች ልዩነት ማወቅ በጣም አስፈላጊ ነው። በተለይ ከሶስቱ ህዝቦች ከአይሁድ ማለት ከእስራኤል፣ ከግሪክ ሰዎች ማለት ከአህዛብ፣ ከዛ ከቤተ ክርስቲያን አኳያ ከሶስቱ ህዝቦች በተለይ የሁለቱን የእስራኤልንና የቤተ ክርስቲያንን ልዩነት በጣም ግልጽ በማድረግ ያስቀምጣል። ሁለቱ እግዚአብሔርን የሚያመልኩ ህዝቦች ናቸው እስራኤልና ቤተ ክርስቲያን አምላካቸው አንድ እግዚአብሔር ነው። አህዛብን በተመለከተ የሚያመልኩት ያው አጋንንትን ነው፣ ጣዖታትን ነው። ልዩነታቸው ይሄ እና እግዚአብሔርን የሚያመልኩት ሁለቱ ህዝቦች እስራኤልና ቤተ ክርስቲያን ያላቸውን ልዩነት ማወቅ በጣም ጠቃሚ ነው። ለምን? መጽሐፍ ቅዱስ ለሁለት ነው የሚከፈለው፣ ብሉይ ኪዳን እና አዲስ ኪዳን። አሁን ብሉይ ኪዳን በአብዛኛው ስለ እስራኤል ነው። አዲስ ኪዳን ደግሞ ቤተ ክርስቲያን የሚመለከት ነገር ይዟል። አሁን ለእስራኤል የተባለውን ለቤተ ክርስቲያን መጥቀስ ለቤተ ክርስቲያን የተባለው ለእስራኤል የማምታታት ነገር አለ። አሁን በአግባቡ ለይቶ ማንበብ ካልተቻለ እንዲህ አይነት ችግር ይፈጠራል። ስለዚህ በሁለቱ ህዝቦች መካከል በተለይ ያሉትን ልዩነቶች ለይተን ወይም ተረድተን መሆን አለበት መጽሐፍ ቅዱስን ማንበብ ያለብን። ከዚያ አኳያ አራት መለያዎች ቀርበውልናል። የመጀመሪያው ጥሪ ነው። ጥሪ በምንልበት ጊዜ እስራኤል ለምድር ነው የተጠሩት። ለምሳሌ አብርሃም እኔ ወደ ማሳይህ ምድር ውጣ ተብሏል። እንደዚሁም እስራኤል ማርና ወተት ወደምታፈሰው ወደ ተስፋይቱ ምድር እንዲገቡ ነው የተጠሩት። ቤተክርስቲያንን ስንመለከት ግን ለሰማያዊ ተስፋ ነው የተጠራቸው። ከሰማያዊ ጥሪ ተካፋዮች ናቸው ቅዱሳን ወንድሞች ይላል። ስለዚህ ጥሪያችን ሰማያዊ ነው፣ አገራችን በሰማይ ነው አንዱ ከመጠራት አኳያ ያለን ልዩነት ይሄ መሆኑን ያስቀምጥልናል ብዙ ሰዎች ምድራዊ ነገርን ዛሬም በሰማያዊ ህይወት ውስጥ እየኖሩ ስለ ምድር የሚሰብኩት ምድራዊ ነገርን ምድራዊ በረከቶችን ክርስትና ይሰጣል በሚል መንፈስ የተያዙ ስለምንድን ነው ለእስራኤል የተባለው ለቤተ ክርስቲያን በመተርጎም ነው ነገር ግን ኤፌሶ ምዕራፍ አንድ ቁጥር ሶስት ላይ እንደተገለጠው በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከን ይላል የአዲስ ኪዳኑ ጥሪ ከዚህ አኳያ የሚሆን ነው። በመንፈሳዊ መንገድ ነው መታየት ያለበት። እንግዲህ ሁለተኛ ደግሞ ከስነ ምግባር አኳያ፣ ስነ ምግባርን በምንመለከትበት ጊዜ ለምሳሌ ታዋቂ የሆነውን ነገር እንኳን ብናነሳ አይን ለአይን፣ ጥርስ ለጥርስ ይላል አደለ። ጠላትህን ጥላ ወዳጅህን ውደድ የሚላል። አዲስ ኪዳን ጋር ስንመጣ በሰማዩ ላሉ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ ይላል። እንዲህ አይነት መርህ ነው ይሄ ስነምግባራዊ። ሌሎችም ብዙ አሉ። ለምሳሌ በብሉ ኪዳን አንዳንድ ጸሎቶችን ስትመለከቱ የሚገፉኝን ግፋቸው የሚል ሊኖር ይችላል። አንዳንዱ ሰይጣን በቀኙ ይቁም የሚል ይኖራል። አዲስ ኪዳን ላይ ስትመጣ ግን አባቶ ይቅር በላቸው ነው ይህን ኃጢአት አትቁጠርባቸው የሚል እና የሥነ ምግባር ልዩነት አለ በእስራኤልና ቤተክርስቲያን። ሌላው አምልኮ ነው። አምልኮ በብሉይ ኪዳን ስንመለከት ለእስራኤል የሆነ ቦታ ተወስኖ ነው ስሙን ያኖርበት ዘንድ የመረጠው ስፍራ ኢየሩሳሌም አለ። አጌን ቤተ መቅደስ አለ። አዲስ ኪዳን ጋር ስንመጣ ግን በክርስቶስ ስም መሰብሰብ ነው፣ ስሙ ባለበት በዚያ መሰብሰብ እንችላለን እ። በብሉይ ኪዳን በእስራኤል ዘንድ ህዝቡን ወክለው የሚያመልኩ ወይም መስዋዕት የሚያቀርቡ ካህናት አሉ። አዲስ ኪዳን ጋር ስትመጣ ግን ሁላችንም ቅዱሳን ካህናት እንደሆነን ይናገራል። ጴጥሮስ ላይ ማለት ነው። መንፈሳዊ መስዋዕትን የምናቀርብ ቅዱሳን ካህናት፣ ክርስቶስንም ደግሞ መንፈሳዊ መስዋዕት አድርጎ ያቀርበዋል። በብሉይ ኪዳን ግን እነዛን እንስሶች ናቸው መስዋይ። ስለዚህ ከአምልኮ አኳያ ለእስራኤል የተሰጠውንና ለክርስቲያን ለቤተ ክርስቲያን የተሰጠውን ነገር ለይቶ መረዳት በጣም ጠቃሚ ይሆናል። ይህን በመሳት ነው ብዙ ጊዜ በሚታዩ ነገሮች፣ በቁሳዊ ነገሮች ላይ አምልኮ እንዲመሰረት። አሁን በክርስቲያኑ ዓለም ቁሳቁሳዊ ነገሮች በአምልኮ ላይ ተግባራዊ ይሆናሉ። የሰው ስርዓቶች ተግባራዊ የሚሆኑት ለእስራኤል የተባለውን ለእስራኤል፣ ለቤተክርስቲያን የተባለውን የቤተክርስቲያን ባለማድረግ ነው። በመጨረሻ አራተኛ ላይ የምንመለከተው ነገር ምንድን ነው? ከተስፋ አኳያ አሁን የቤተ ክርስቲያንን ተስፋ ስንመለከት መነጠቅን ወዲያውኑ እናመጣለን። የመነጠቅ ተስፋ አለን። ምን ማለት ነው? ጌታ ወደ እኔ ወስዳችኋለሁ ብሎ ተናግሮ ነበረ። ሐዋርያው ጳውሎስ ደግሞ በአንደኛ ተሰሎንቄ ምዕራፍ አራት ላይ እንግዲህ በክርስቶስ የሞቱ አስቀድመው ይነሳሉ፣ እኛ ሕያዋን ሆነን የምንቀረው ደግሞ እንለወጥና ከእነሱ ጋር ተያይዘን እንወሰዳለን፣ እንነጠቃለን ይላል። ለእስራኤል ግን ወደፊት ራሳቸው እስራኤል ፊደል ለፊደል ተመልሰው ከዛ በኋላ የመጨረሻውን ዘመን የሺውን ዓመት መንግስት በምድር ላይ ይወርሳሉ። አያችሁት? ቅድም እንዳልነው ነው። ከጥሪ ጋር የሚገናኝ ነው። እኛ ለሰማይ እየተጠራን እነሱ ለምድር ብለናል። ስለዚህ እነሱ ለአብርሃም የተነገረው የተስፋ ቃል ያልተፈጸመው ወደፊት ይፈጸምላቸው እና በምድር ላይ ምድርን ሲወርሱ እንመለከታለን ማለት ነው። እኛ ደግሞ ከክርስቶስ ጋር ከሰማይ እንገለጣለን እና ይሄንን እየለዩ ማጥናት በብሉይ ኪዳን ውስጥ ተነግረው ያሉ እስራኤልን የሚመለከቱ ተስፋዎችን መረዳት እንድንችል ያደርጋል። ለቤተ ክርስቲያንም በአዲስ ኪዳን የተነገረውን ለይተን መረዳት እንድንችል ያደርጋል ማለት ነው። ሰዎች መጽሐፍ ቅዱስን ሲያነቡ ተደራሽነቱ እንዴት ማወቅ ይችላሉ? ለምሳሌ አሁን ለቤተ ክርስቲያን የተጻፈው ለቤተ ክርስቲያን፣ ለእስራኤል የተጻፈው ለእስራኤል፣ ለአሕዛብ ደሞ የተጻፈው ለአሕዛብ እንደሆነ እንዴት ነው መለየት የሚችሉት የሚሉትንና እዚህ ላይ ተጨማሪ የምትሰጠውም ካለ በአግባቡ የሚለውን ነገር በጣም ልናሰምርበት ይገባል። ቤተ ክርስቲያንን እናስገባና ቶታሊ አይሁድን እስራኤልን ውጪ ማድረግ እንፈልጋለን ነው። ሁሉም ነገር በአግባቡ ተቀምጠዋል፣ በየስፍራው ተቀምጠዋል። በመጽሐፍ ቅዱስ ውስጥ በአግባቡ በየስፍራቸው ገብተዋል። የቤተ ክርስቲያን ስፍራ አለ፣ የእስራኤል ስፍራ አለ። ሁሉም ስፍራ አላቸው። ቀድም ወንድሜ የግርማ ጠቅሶታል። እያንዳንዱ የተቀመጠው ልዩነቶች አሉ። ከተስፋ አንጻር የተቀመጡ ነገሮች አሉ። ከጅማሬ አንጻር ሁለቱም መጀመሪያ አላቸው። አሁን አንዳንድ ጊዜ ምንድን ነው ቁጥር አይቆጠርላቸውም ብሎ የሆነ ከመጀመሪያ ማድረግ ምናምን እንደዚህ ታስባን ነው። ሁለቱም ቦታ አላቸው፣ ጅማሬ አላቸው፣ ፍጻሜ አላቸው። መልካም እንግዲህ፣ ወደ ቀጣዩ ክፍልን እንሄዳለን። በቀጣይነት የምንመለከተው መጽሐፍ ቅዱስን ይበልጥ ለመረዳት በጊዜያት፣ በዘመናት፣ በወቅቶች ከፋፍሎ ለማየት እንዲቻል በሁለተኛ ላይ ሰባቱ ዘመናተ መግቦት የሚል ክፍል እናገኛለን። ወንድም በላይ እና ዘመናተ መግቦት ማለት በራሱ ምን ማለት ነው? መጽሐፍ ቅዱስን ብንመለከት ምን ብሎ ነው የሚጀምረው? ከጊዜ ነው የሚጀምረው፣ በመጀመሪያ ብሎ ነው የሚጀምረው። ይሄ ማለት ምንድነው? ጊዜን ነው የሚያመለክተው። መጀመሪያ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ነው የሚጀምረው። ስለዚህ ጊዜ ትልቅ ትርጉም አለው፣ በመጽሐፍ ቅዱስ ውስጥ ትልቅ ትርጉም አለው። ነገሮች የሚከናወኑት በጊዜ ነው ከጊዜ አንጻር ሰዎች መጽሐፍ ቅዱስን መረዳት ካልቻሉ ትልቅ ችግር አለ እና እነዚህ ሰባቱ ዘመነ መግቦቶች በጣም ነገሮችን በጣም ጥርት አድርጎ አንድ መጽሐፍ ቅዱስን የሚያጠና ሰው እንዲያውቅ ያደርጋል። ጊዜያትን ስንመለከት ለሰው የተሰጡ ናቸው። የተፈጠሩትን ነገሮች በሙሉ በንመለከት ለሰው የተሰጡ ናቸው እና ሰውን ነው የምናገኘው በጊዜ ውስጥ ሰውን እናገኛለን እና በዛ ውስጥ ደግሞ የእግዚአብሔር አስተዳደር አለ ምድር ከተፈጠረች በኋላ ለሰው ነው የተሰጠችው እና እያንዳንዶቹን ዘመነ መግቦቶች ስንመለከት በጊዜ ውስጥ የተገደቡ ናቸው። በሁለት ከፍለን ማየት እንችላለን፣ ኃላፊ ጊዜና አሁን፣ አሁን ላይ ሆነን ስንመለከት ያለፉና ወደፊት የሚፈጸም ብለን ከፍለን ማየት እንችላለን እና ከዘመነ መግቦት አንጻር አሁን ያለነው ሰዎች የትኛው ዘመነ መግቦት ላይ ነን የሚለውን ነገር ጠንቅቀን ለማወቅ ይረዳናል። እያንዳንዳቸውን ደግሞ ዘመነ መግቦቶች ስንመለከት መጀመሪያም መጨረሻም አላቸው እና መጨረሻቸውን ስንመለከት በፍርድ ነው ይደመደመው ሁሉ የመጀመሪያውን ዘመነ መግቦት ስንመለከት ምን ነበረ ይሄ መልካምና ክፉን አለማወቅ ከዚህ አትብላ የሚል ነገር ተሰጥቶት ነበር መልካምና ክፉን ከምታሳውቀው ከዛች ዛፍ እንዳትበላ ይሄ ዘመነ መግቦት ምን ነበረ ያለማወቅ መልካምና ክፉን ያለማወቅ ዘመነ መግቦት ሰው በዚህ አስተዳደር ውስጥ ነበር ከዛ በኋላ ሰው ምን አደረገ ይህን ነገር ሲተላለፍ ምን ሆነ ከገነት ወጣ ከዛ በኋላ ወደ ሁለተኛው ዘመነ መግቦት ያልፋል። ሁለተኛው ዘመነ መግቦት ምንድን ነው? ክፉና ደግን ማወቅ ሰው ክፉና ደግን አወቀ። ይሄ ዘመነ መግቦትም ልክ እንደ መጀመሪያው ዘመነ መግቦት ታይም ዱሬሽን አለው፣ ጊዜ አለው። ሰው ክፉና ደግን አውቋል። ከዛ በኋላ ይሄ ዘመነ መግቦት ይሄድና እንደገና ደግሞ አንድ ቦታ ላይ ይቆማል። ሶስተኛው ዘመነ መግቦት ይመጣል። እና እያንዳንዳቸውን ስንመለከት በምን ይቋጫሉ? በፍርድ ይቋጫሉ። እና ከዛ አንጻር ከጊዜ አንጻር ሰባቱም ዘመነ መግቦቶች በአግባቡ ተቀምጠዋል። አሁን ያለንበት ዘመነ መግቦት በጸጋው ዘመን ውስጥ ነው ያለ፣ ስድስተኛው ዘመነ መግቦት ላይ እንገኛለን። እያንዳንዳቸው ዲቴል መጽሐፉ ላይ ተቀምጠዋልና ከዛ በኋላ የሚቀር ደግሞ ወደፊት የሚመጣ ደግሞ ፊውቸር አንድ ዘመነ መግቦት አለ። የሺው ዓመት መንግሥት መጽሐፍ ቅዱስ በራሱ በዘመነ መግቦት ተከፋፍሎ ሊጠና እንደሚችል የተመለከት ነው። እንግዲህ ወንድም ግርማ፣ ዘመነ መግቦት የቱን ያጠቃልላል፣ እስከየት ድረስ የሚደርስ ነው የሚለውን እና አጠቃላይ እስኪ አንተ ደግሞ ያለውን መልክት። በጣም ጥሩ ነው። እስኪ መግቦት ከሚለው ቃል ልነሳ። መጋቢነት ተብሎ የተጠቀሰ ነው። የእግዚአብሔር መጋቢነት ሲባል አስተዳደር ማለት ነው። እና ወንድም በላይ ስለ ዘመናቱ በደንብ ተናግሯል። እነዛን ዘመናት ደግሞ የሚወስነው የእግዚአብሔር አስተዳደር ምንድን ነው የሚለውን ነው በዋናነት ማየት ያለብን። ዘመናቱ የተለዩበት መንገድ የእግዚአብሔር የአስተዳደር መርህ ነው። ከአንድ ዘመን ወደ ሌላ ዘመን የሚቀይረው በመርህ ነው እና እንደው በጣም ታዋቂዎቹን እና ብዙ ሰው በቀላሉ የሚረዳቸው እና ራሱ መጽሐፍ ቅዱስ ለሁለት ተከፍሎ ያለበትን እንኳን ብንመለከት የብሉይ ኪዳን ዘመንና የአዲስ ኪዳን ዘመንን ብለን ማየት እንችላለን። ይሄ የታወቀ ነው በሁሉም ክርስቲያኖች ዘንድ። ነገር ግን ወደ ዝርዝር ስንገባ በዚች የእውነትን ቃል በአግባቡ መለየት በሚለው ጥናት መሰረት መጽሐፍ ቅዱስን በሰባት ዘመናት ከፍሎ ማጥናት እንደሚቻል ነው። ምክንያቱም በብሉይ ኪዳንም ሆነ በአዲስ ኪዳን የተነገሩ በተለያዩ የእግዚአብሔር መርሆች ሊገለጹ የሚችሉ ዘመናት ስላሉ ነው። እንደዛ አይነት ጥናት የተደረገው እና የመጀመሪያው ያው መልካምና ክፉን ያለማወቅ ዘመን ነው። እርሱ በኤድንገነት አዳምና ሔዋን እያሉ ነው። ሁለተኛው ደግሞ የህሊና ዘመን ወይም መልካምና ክፉን የማወቅ ዘመን ማለት ነው። ይሄ ደግሞ ከአዳም እስከ ኖህ ያለው ነው። ከዛ ሶስተኛው የቀረበልን የሰው መንግስት ዘመነ መግቦት ነው። የሰው መንግስት አስተዳደር ነው። እርሱ ደግሞ ከኖህ ጀምሮ እስከ አብርሃም ያለው። አራተኛው የተስፋ ዘመነ መግቦት ነው፣ እሱ ደግሞ ከአብርሃም እስከ ሙሴ ያለው። አምስተኛው ደግሞ የህግ ዘመነ መግቦት ነው፣ ከሙሴ ጀምሮ እስከ ክርስቶስ ያለው ነው። ስድስተኛው የጸጋ ዘመነ መግቦት ነው፣ አሁን እኛ ያለንበት የቤተክርስቲያን ዘመን ነው፣ እስከ መከራው ዘመን ማብቂያ ድረስ ማለት ነው። ይሄ የጸጋው ዘመነ መግቦት ነው። ሰባተኛውና የመጨረሻው ሆኖ የቀረበው በዚህ መጽሐፍ ላይ የሺው ዘመን ነው። የመጨረሻው ዘመን ብለን የምናውቀው የዘመን ፍጻሜ ተብሎ የሚታወቀው ማለት ነው። እነዚህ ዘመናት በተለያዩ መርሆዎች የሚታወቁ ናቸው። እነዛን መርሆች ለይቶ ማወቅ ቀድሞ ወንድም በላይ እንደገለጸው በምናነብበት ጊዜ ያ የመጽሐፍ ቅዱስ የንባብ ክፍል የሚያወራው ስለ የትኛው ዘመን ነው ብለን በመጠየቅ እንድንነጋገር ያደርገናል ማለት ነው። ይሄ ደግሞ የእውነትን ቃል በአግባቡ ለመለየት ያስችላል በዘመኑ በተነገረበት ዘመን ላይ ሆነን እንድንረዳው ያደርገን መልካም እንግዲህ በቀጣይነት በዚህ ክፍል የተጠቀሰው ወንድም በላይ ሁለቱ ምጽአቶች የሚል ክፍል አለና ከዚ ፊት የሆነ ነው ወደፊት የሚሆን ነው እንዴት ነው ያለው ኢየሱስ ሲመጣ በሁለቱም አመጣጦቹ የተለያየ አይነት ባህርያት አሉት በተለይ አሁን ክርስቶስ በዚህ ምድር በነበረበት ሰዓት አይሁድ ይጠብቁ የነበረው ነገር ምንድን ነው? ጌታ በስጋ የተገለጠበትን ዘመን ስንመለከት እስራኤል በምን ስር ነበሩ? በሮማውያን አገዛዝ ስር ነበሩ፣ በአሕዛብ አገዛዝ ስር ነበሩ። ስለዚህ የሚመጣው መሲህ በኃይል እንደ ንጉስ፣ እንደ አንበሳ ይመጣል ብለው ይጠብቁ ነበር። ኢየሱስ ግን የመጣው እንዴት ነው? በእንግዶች ማረፊያ ስፍራ አልተገኘለትም፣ ስ በከብቶች በረት ነው የተወለደው። ኢቨን ይህን ነገር ስንመለከት ከሰባ ዘገሰገል አንጻር፣ ከነዛ ከምስራቅ ሰዎች አንጻር ስንመለከት የአይሁድን ንጉስ ሊፈልጉ የሄዱት ወዴት ነው? ወደ ሄሮድስ ቤተመንግስት ነው የሄዱት አይደል፣ የጠበቁት ቤተመንግስት። እሱ ግን የነበር የነበረ በግርግም ነበር የነበረው። እና ይሄኛው መጽሐት የዋ ሆነው ንጉሶች የዋ ሆነው በአህያ ውርንጭላ ላይ በፈረስ አይደለም። አሁን ለምሳሌ ኢየሱስን በክብር መምጣት ስንመለከት በኃይል መምጣት ስንመለከት በራዕይ መጽሐፍ ላይም ፈረስ ነው የምንመለከተው። ፈረስ ተዋጊነትን ኃይለኝነትን ነው የሚያሳየው። አሁን ግን በምንድን ነው? በአህያ በውርንጫ ይቱ ተቀምጦ መጣ። የዋው ሆኖ ትውት ሆኖ ሁለተኛው አመጣጥ ወደፊት የምንጠብቀው ደግሞ ኢየሱስ እንዴት ይመጣል? በክብር በሰሎሞን ዙፋን በዳዊት ዙፋን ነው ይመጣው። የሚገርም ነው። ሁለቱ ምጽአቶች ያው የሚመለከቱት የክርስቶስን መምጣት ነው። አንደኛው ከመለኮታዊ ክልል በአብ ዘንድ ከነበረበት በስጋ መምጣቱን ነው የሚያመለክተው። ግን በስጋ መጥቶ በትህትና መጥቶ በውርደት ተገልጦ ተመልሶ ሄዷል። እንደገና ተመልሶ ደግሞ ይመጣል። ተመልሶ ደግሞ በክብር ነው የሚመጣው። ሁለት መምጣቶች ማለት እነዚህ ናቸው። እነዚህ መጽሐቶች በብሉይ ኪዳን ነው የተነገሩት፣ ሁለቱም ተነግሯል። በተለይ የብሉይ ኪዳን መጽሐፍትን በምናጠናበት ጊዜ ነው ማስተዋል ያለብን። የብሉይ ኪዳን መጽሐፍት ወደ ዓለም እንደሚመጣ በሚናገሩ ጊዜ ቀጥለው በክብር እንደሚመጣም ይናገራሉ። ሁለቱንም ነው የሚናገሩት አሁን የትኛው ንባብ በስጋ መምጣቱን በትህትና መምጣቱን ያሳያል፣ የትኛው ደግሞ በክብር መምጣቱን ያሳያል የሚለውን ነገር ለይቶ ማጥናት ያስፈልጋል ማለት ነው። የብሉይ ኪዳን መጽሐፍት ራሳቸው በስጋ በሚመጣበት ጊዜ በመጀመሪያው መጽሐፍት ጊዜ ወዲያው እንደማይነግስ ተናግረዋል። እንደሚሞት ነግረውና መዝሙር ሀያ ሁለት ላይ ወደ ሞታ ሸዋ ወረድከኝ ይላል አይደል። እንደዚሁም ትንቢተ ዳንኤል እንደሁም ሱባኤ ቆጥሮ ነው የሚናገረው ከስልሳ ሁለት ጊዜ ሰባት በኋላ መሲህ ይገደላል ይላል። ስለዚህ የመጀመሪያው መምጣቱ የሚጠናቀቀው ስለ ኃጢአት መስዋዕት ሆኖ በመቅረብ በመሞት እንደሆነ እኮ ብሉይ ኪዳን መጽሐፍ ትነግረውናል። ስለዚህ ሁለቱን መጻሕፍት ለይቶ መረዳት፣ ወደፊት እንደገና በክብር በአካል ተመልሶ እንደሚመጣ በተለይ በአካል መሆኑንም መረዳት አለብን። ለምን የሰማይ መላእክት በሚያደርግበት ጊዜ ምን ብለው ነው የተናገሩት? ሲሄድ ያያችሁት እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል። እየታየ ነው የሚመጣው፣ በአካል ነው የሚመጣው፣ በመንፈሳዊ ሁኔታ አይደለም። እንደውም ሌሎች ቦታ ዓይን ሁሉ የወጉትም ሁሉ ያዩታል ይላል። ስለዚህ እየታየ ወደፊት ይመጣል። የዛን ጊዜ ያልተፈጸሙ ትንቢቶች በሙሉ ይፈጸማሉ። ስለዚህ ለሁለቱ ምጽዓቶች የተነገሩትን ንባቦች በትክክል እየለዩ ለመረዳት ይጠቅማል ለማለት ነው። የመንፈስ ቅዱስን መውረድ የኢየሱስ ዳግም መምጣት ነው ብሎም ያምኑ ሰዎች አሉ። የወንጌልን በዓለም ሁሉ መስፋፋትን ሰዎች ምን ያደርጉታል? የኢየሱስ ዳግም ምጽዓት ነው መጥቷል። አስቀድሞም ሐዋርያት በነበሩበት ዘመን እንደዚህ አይነት ትምህርት ነበር። ኢየሱስ መጥቷል ለሚሉ ያንን ምጽዓት እንደተፈጸመ አድርገው የሚቆጥሩ ሰዎች ስላሉ ስለ ምጽዓቱ ሲናገር ምንድን ነው የሚለው ሲሄድ እንዳያችሁት ነው ይመጣል። እያዩት ነው ከፍ ከፍ ያለው እና ሲመጣም እየታየ ነው ይመጣው። እንደውም በመላእክት ልክ እንደውም ስለ መምጣቱ ሲናገር በማቴዎስ ሃያ አራት ላይ ምንድን ነው ልክ እንደ መብረቅ ብልጅታ ከጫፍ እስከ ጫፍ እንደሚታየው ለዓለም ሁሉ በግልጽ ነው ይመጣው። የክርስቶስ ምጽዓት በሁለት መልኩ አይተኗል። መጀመሪያ በድካም መምጣቱን በስጋ አስቀድሞ መምጣቱን አይተናል። ወደፊት ደግሞ በክብር እንደሚመጣ ተመልክተናል። በዚሁ ክፍል ላይ ደግሞ ሁለት ትንሳኤዎች እንዳሉ ተጽፎ እናገኛለን እና በአንዳንድዎች ዘንድ ትንሳኤ አንድ ጊዜ ብቻ የሚከናወን እንደሆነ ይታሰባል እና ከዚህ አንጻር ሁለቱ ትንሳኤዎች እንዴት እንመለከታቸዋለን? ስለ ሁለቱ ትንሳኤዎች አራተኛው ምዕራፍ ላይ ከገጽ ሀያ ስምንት ጀምሮ ቀርቦልናል እና ሁለቱ ትንሳኤዎች በመጀመሪያ የትኞቹ ናቸው የሚለውን መረዳት ያስፈልጋል። የህይወት ትንሣኤ እና የፍርድ ትንሳኤ ተብለዋል እና እነዚህ ሁለቱ ትንሳኤዎች የሚለዩት በሚነሱት ሰዎች ማንነትም ጭምር ነው። የህይወት ትንሣኤ የሚመለከተው አማኞችን ነው፣ እውነተኛ አማኞችን። የፍርድ ትንሣኤ የሚመለከተው ያው የሚፈረድባቸውን የማያምኑትን ሰዎችን። በጊዜም ይለያያሉ። በጊዜ የሚለያዩት ምንድን ነው? የህይወት ትንሣኤ የሚባለው ከሺው ዘመን በፊት ነው። ፊተኛው ትንሣኤ ይሄ ነው። በተለይ በመነጠቅ ጊዜ ማለት በቤተክርስቲያን ዘመን ፍጻሜ ላይ እና ከሺው ዓመት መግባት በፊት ነው የሚፈጸመው። ይሄኛው ምን ተብሎ ተጠርቷል? ከሙታን መነሳት ተብሎ ተጠርቷል። ሌሎች ሙታን ሳይነሱ ቅዱሳን ብቻ በክርስቶስ የሞቱ ብቻ አስቀድመው ይነሳሉ። አንደኛ ተሰሎንቄ ምዕራፍ አራት ላይ እንደተጠቀሰው እንደውም አንድ ቦታ ላይ ሌላ አገላለጽ አለ፣ የጻድቃን ትንሣኤ የሚባል አለ። ስለዚህ የአማኞችን ትንሣኤ ከሙታን መካከል ተለይተው ቅዱሳን የሚነሱት ትንሣኤ ፊተኛው ትንሣኤ ነው። ኋለኛው ትንሣኤ ግን የሚመለከተው ያላመኑ ሰዎችን ነው። ይሄ በነጩ ዙፋን ፊት የሚደረገው ትንሣኤ ነው። የሚገኘው በዮሐንስ ራዕይ ምዕራፍ ሀያ መጨረሻ ላይ ነው ይህም ተጠቅሷል። አሁን ስለ ትንሣኤ የሚነገሩ ትምህርቶችን በምንረዳበት ጊዜ እነዚህን የሁለቱን ትንሣኤዎች ልዩነት ካላወቅን መምታታት ይፈጠራል። ሌላ እንደማሳያ እንደው ልጠቅሰው የሚችለው አንደኛ ቆሮንቶስ ምዕራፍ አስራ አምስት ስለ ትንሣኤ እንደሚያስተምር ሁሉም ሰው ያውቃል። ነገር ግን እሱ አሁን የየትኛው ትንሣኤ ነው? የአማኞች ትንሣኤ ነው። አያችሁ ከሙታን መነሳት ነው። አንደኛ ቆሮንቶስ አስራ አምስትን የሚያነብሰው የቅዱሳን ትንሣኤ የአማኞች ትንሣኤ እንደሆነ ካልተረዳ ከፍርድ ትንሣኤ ጋር ያደበላልቀዋል ማለት ነው። ስለዚህ ሁለቱን ትንሣኤዎች መለየት በተለይ የትንሣኤ ተስፋን የሚመለከቱ ትምህርቶችን ለመረዳት በአግባቡ ይጠቅማል ብዬ አስባለሁ። ትንሣኤም በተመለከተ አለ ትልቅ ነገር ይፋለሳል አሁን በሚባለው ነገር ላይ በተለይ ዘላለማዊ የሆነውን መዳን በተመለከተ የሚቀርቡ ነገሮች አሉ። በተለይ ይሄ ነገር ሲጠቀስ መጨረሻ ላይ ያለውን የነጩን ዙፋን ፍርድ ነው የሚያመጡት። በዚህ ውስጥ አማኞችም እንደሚገቡ አድርገው ነው የሚያስቀምጡት። እና ከዚ ትልቁ ችግር ይሄ ነው፣ እዚህ ካለው በክርስቶስ ያገኘነውን ዘላለማዊ መዳን ጥርጣሬ ውስጥ መክተት። ፋይናል ውጤቱ ይሄ ነው በዚህ በተሳሳተ ትምህርት እንሄድ ፋይናል ጎሉ ይህን የሆነው በሁሉም ስፍራዎች ላይ ስንመለከት፣ ይሄ የስተት ትምህርት አሁን አይደለም የጀመረው። ሐዋርያት በነበሩበት ሰዓት በተለይ የጳውሎስን መልእክታት ብዙዎቹ መልእክታት ብንመለከት ፕሮቴክት ከመከላከል አንጻር ነው ይሄ ትምህርት የተነሳው። እኮ ከዛ የተነሳ እኮ ነው፣ በቃ ዋጋ የላችሁም አስቀድመው ያንቀላፉትን ጥሎች በቃ ተስፋ የላቸውም። አሁን ይጠበቅ የነበረው ነገር ምንድን ነው? ልክ እንዳሉ አማኞች እንዳሉ ክርስቶስ ጌታ ይመጣል ተብሎ ይጠበቅ ነበር። ስለዚህ ከሰሙ ብለው ነበር የሚያስተምሩት እና ይሄ የመነጠቅ ትምህርት የመጣው እዛ ላይ አይደለ? የተጠቀሰው እኮ እዛ ጋር ነው። እንደውም ምንድን ነው ጌታ ሲመጣ ማን ይቀድማል? ኢቨን ከእናንተ ይቀድማሉ አዋን ሆነው ካሉት ማን ይቀድማሉ? ከሙታን የሚነሱት ቀድመው በአየር ላይ ጌታን ለመቀበል እንሄዳለን ይላል እና ይሄ ትምህርት የተጠቀሰበትን ቦታ ያ ነው። ከሙታን የሚነሱ ሰዎች አሉ። ግን ከዚህም ጋር ተያይዞ በገጽ ሰላሳ ላይ አምስት የፍርድ አይነቶች እንዳሉ ይናገራል እና የነጭው ዙፋን ፍርድ ብቻ ወይ ደግሞ አንዱን ትንሣኤ እዛ ጋር የማድረግ ነገር አለና ይህ ከፍርድ ጋር አስብናየው አምስቱ ፍርዶች የትኞቹ ናቸው? ፍርዶቹ የሚመለከቷቸው ሰዎች እነማን ናቸው? ጊዜው መቼ ነው? ቦታውስ የት ነው? የሚሉ ነገሮች እንደ መለያ ቀርበውልናል ማለት ነው። እና የመጀመሪያው በአማኞች ኃጢአት ላይ ማለት አማኞች በጌታ በሚያምኑበት ጊዜ እንግዲህ ከና ኃጢአታቸው ነው የሚመጡት አይደለ? ያን ጊዜ የሚፈጸም ፍርድ ነው ልክ በሚያምኑበት ጊዜ ቀድሞ የነበራቸው ኃጢአተኛ ማንነት ይፈረድበታል። የት ነው የሚፈረድበት? ቀራኔው መስቀል ላይ ነው። ከዛ ይሄ መቼ ነው የተፈጸመው ያልን እንደሆነ እንግዲህ ያው ክርስቶስ በመስቀል ላይ በተሰቀለ ጊዜ ነው። ይሄንን በመጀመሪያ ያቀርብልናል ማለት። ቀጥሎ ደግሞ በሁለተኛ ደረጃ የሚያቀርብልን አማኞች ካመኑ በኋላ ደግሞ በራሳቸው ማንነት ላይ ይፈርዳሉ ማለት፣ ወደፊት እንመጣበታለን በዚሁ መጽሐፍ ላይ ተገልጿል። የአሮጌው ሰው ሰብእና ወይም ማንነት ይኖርና በውስጣቸው ያለው የኃጢአተኝነት ባህሪ በተግባርም በኃጢአት እንዲሰናከሉ እንዲወድጉ ያደርጋቸዋል። አማኞች ይሄንን እንዴት ነው የሚፈርዱበት? ይሄ በንስሐ ይፈረድበታል። በንስሐ ካልፈረዱበት እንዴት ይፈረድበታል? ቅጣት፣ የቅጣት ፍርድ አለ። እግዚአብሔር ራሱ ልጆች ስለሆኑ የሚወዳቸው ልጆች ይቀጣል፣ ይፈርድበታል። ስለዚህ ሁለተኛው የፍርድ አይነት ይሄ ነው። አማኞች ጥፋት በሚያጠፉ ጊዜ የሚፈረድ ፍርድ እግዚአብሔር ሳይፈርድባቸው በራሳቸው ላይ የሚፈርዱበት ካልፈረዱበት እግዚአብሔር በቅጣት የሚፈርድበት ፍርድ ነው። ይህ መቼ ይፈጸማል? የት ይፈጸማል? የትኛውም ቦታ በማንኛውም ጊዜ ይሄ ከጊዜ አኳያ ምንም ወሰን የለውም ማለት ነው። ሶስተኛው ፍርድን በምንመለከትበት ጊዜ አሁን ይሄ በአማኞች ስራ ላይ የሚደረግ ፍርድ ነው። ተግባራችን ማለት መልካምም ልንሰራ እንችላለን። አንዳንድ ጊዜ ደግሞ ላንሰራ እንችላለን። እነ መጽሐፍ ቅዱስ ምንድን ነው የሚለው፣ በስጋው ወራት መልካም ሆነ ክፉም እንደሰራው እንደዛው በክርስቶስ የፍርድ ወንበር ፊት እንደስራቸው ይረከባሉ ይለናል፤ ሁለተኛ ቆሮንቶስ ምዕራፍ አምስት ላይ ሐዋርያው ጳውሎስም ሲናገር ሁላችን በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል ይለ ። ይሄኛው እንደውም ወደፊት ነው፣ ይሄ በሰማይ ነው። ቦታው በሰማይ ነው፣ ጊዜው ወደፊት ነው። ምን ማለት ነው? መልካም ለሰሩት ደመወዙን ይቀበላል ነው የሚለ ሽልማት ነው አክሊል ነው። ደግሞ በዛው ልክ መልካም ያልሰሩና ክፉ የሰሩ ሰዎች ምንድን ነው? ይቃጠልበታል ማለት ይጎዳበታል ማለት እኮ ነው። የሰራው መልካም ስራ ይቃጠልበታል። አንደኛ ቆሮንቶስ ምዕራፍ ሶስት ላይ የተጠቀሰው ማለት ነው። ይሄ ሶስተኛው ፍርድ ነው። እንግዲህ አራተኛው ፍርድን በተመለከተ ወደፊት የሚፈጸመው በአህዛብ ላይ የሚሆነው ፍርድ ነው። እንግዲህ ቅድም ስለ ትንሳኤ በምናገርበት ጊዜ ጠቀስ አድርጌዋለው። ጌታችን ኢየሱስ ክርስቶስ በአባቱ ክብር ከቅዱሳን መላእክቱ ጋር እንደ ሰው ልጅ ሆኖ ከሰማይ ይገለጣል። መጥቶ በምድር ላይ በክብር ዙፋን ይቀመጣል። በዚያን ጊዜ አህዛብን በፊቱ ይሰበስባቸዋል የሚለው እነዚህ ህያዋን ናቸው። ከዛ ለሁለት ይከፍላቸዋል በጎችና ፍየሎች አድርጎ ማለት ነው። እንግዲህ የሚፈርድበት መንገድ አለው። ያ ምንድነው መስፈርቱ? ለወንድሞቹ ባደረጉት ነገር ላይ ተመስርቶ ነው። ወንድሞቼ የሚላቸው አሉ። እነዚህ ወንድሞቼ የሚላቸው ከእስራኤል ወገን የሆኑ የመንግስትን ወንጌል የሚያምኑና የሚሰብኩ ሰዎች ናቸው። ለነሱ ያደረጉት ለሱ እንዳደረጉት አድርጎ ነው የሚቆጥረው። ለዚህ በጎቹን በተመለከተ ያው ብራበልታችሁኛል፣ ብጠማጠጥታችሁኛል፣ ብታረዛ ልብሳችሁኛል፣ ብታሰር ጠይቃችሁኛል በሚል መንገድ ይፈርድላቸዋል። ያላደረጉትን ደግሞ በዚሁ ተቃራኒ ይፈርድባቸዋል ማለት ነው። ለሰይጣንና ለመላእክት ወደተዘጋጀ እሳት እንዲሄዱ ይፈርድባቸዋል። ይሄ መቼ ነው የሚፈጸመው? ከቅዱሳኑ ጋር በክብር ሲገለጥ ነው ጌታ ኢየሱስ ክርስቶስ የሚፈርደው። ይሄንን ፍርድ ወደፊት ነው የሚፈርደው። በማ ላይ ነው? በህያዋን ላይ ነው። እና ስፍራውን በተመለከተም በዚሁ መጽሐፍ ላይ ተገልጿል። ትንቢተ ኢዩኤል ላይ እንደተገለጸው በኢዮሳፍጥ ሸለቆ ውስጥ እንደሆነ ይነገራል ማለት ነው። ስለዚህ ይሄ አራተኛው ፍርድ ነው። አምስተኛው እና የመጨረሻው ቅድም የተጠቀሰው የነጩ ዙፋን ፍርድ የሚባለው ነው። ይሄ ከሺው ዘመን በኋላ ነው። ጊዜው ከሺው ዘመን በኋላ ጌታችን ኢየሱስ ክርስቶስ የማያምኑ ሰዎች ከመቃብር ወጥተው እንደ ስራቸው የሚፈረድባቸው ነው። ባለማመናቸው ወደ እሳት ባህር ይጣላሉ። በዛው ልክ ደግሞ የጽድቅ ብድራትን የሚከፈላቸው ወይም የሚፈረድበት ሁኔታ የሚያቀርብልን ነው። እንደውም ዙፋኑ ነጭ መሆኑ የእግዚአብሔርን ቅዱስነት የሚያሳይ ነው። ስለዚህ ለሚፈረድባቸው ፍርድ ተመጣጣኝ የጽድቅ ፍርድን እንደሚቀበሉ የሚያመለክት ነው እና እነዚህን ፍርዶች መለየት የፍርድን መደበላለቅ ያስወግዳል ማለት ነው። አያችሁት። አንዳንዴ ብዙ ጊዜ አሁን የሚነሳው ምንድን ነው? አማኞች ለፍርድ በክርስቶስ የፍርድ ወንበር ፊት እንቀርባለን ሲባል ብዙ ሰው አይገባውም እ። ማለት ወደ ሲኦል ልንገባ ነው ወይስ? ለምንድን ነው? ጥሩ ያልሰሩ ሰዎች አማኞች ሆኖ የዳኑ ሆኖ እና ከዛ በኋላ እንደዛ አይነት ነገር ሊፈጠር ነው? አይ እንደሱ አይደለም፣ ሁለታችንም የዳነነን ግን እንደ ስራችን ዋጋ የሚከፈለን በክርስቶስ የፍርድ ወንበር ፊት ነው እሚለውን ለመለየት ይረዳል። አንዳንድ ያልተመለሱ ጥያቄዎች ይመለሳሉ ፍርዶቹን ከፋፍለን ለይተን ስናውቅ ማለት ነው። አምስቱን ፍርዶች ስንመለከት በጣም የሚገርመው የመጀመሪያው ፍርድ በጣም ቤዚክ ነው። ሰውየው በራሱ ላይ ፍርዱ ነው የሚገባው። በኢየሱስ ሲያምን ምንድን ነው የሚሆነው? የኢየሱስ ስራ ይቆጠርለታል። ከዛ በኋላ በምልልሱ ውስጥ የሚፈጠሩ ነገሮች አሉ። አሁን በጣም ከባዱ ነገር ቅድምም ለማለት ሞክሬ ያለው በሁሉም ውስጥ ጥያቄ ምልክት ውስጥ የሚያስገባው ነገር ምንድን ነው መዳንን ነው። መዳንን ሰዎች ጥያቄ ምልክት ውስጥ ማስገባት ይፈልጋሉ እና እነዚህ ፍርዶች በተለይ በክርስቶስ የፍርድ ወንበር ፊት ሲቆሙ አማኞች ምንድን ነው የሚሆነው? ውሳኔው ምንድን ነው የሚሆነው? የዘላለምን ህይወትን የተመለከተ አይደለም፣ ሽልማትን ነው የሚመለከተው። በደንብ ተገልጸዋል። እንዲህ ሰው ድኛለሁ ይላል። በጣም ይከብዳቸዋል። ድኛለሁ፣ አልጠፋም፣ ድኛለሁ ስትሏቸው ሰዎች ይደነግጣሉ። እንዲህ እንዴት ይላሉ። መዳንን በተመለከተ የተቀመጠው አይደለም። ይፍን ቆሮንቶስ ላይ እናውቃለን። የጌታ ራትን በተመለከተ የተወሰነ አንድ ፍርድ እንመለከታለን። ምንድን ነው ፍርዱ? ቅጣት አለ። ቅድሞ እንደሚሆ ጠቅሶታል። እውነተኛ አማኝ በዚህ ምድር ላይ ካልተመቸ ይወሰዳል። እስከ ማንቀላፋት ድረስ ፍርዶች ሊሆን ይችላሉ እንጂ መዳንን ጥያቄ ውስጥ የሚያስገባ አይደለም እና እነዚህ አምስት ፍርዶች የሚያመለክቱት ይህ